በኢትዮጵያ ሰዓት አቆጣጠር ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት ባሉት ጊዜያቶች የተመቻችሁን ሰዓት የተመቻችሁን ክፍለ ጊዜ መርጣችሁ ቁርአንን ከኛ ጋር አስተካክላችሁ ቋሚ በሆነ መንገድ መማር የምትችሉ መሆኑን ታውቃላችሁን? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድርጅታችንን አልሙኒር ቁርአን አካዳሚ ከሚያስተምርባቸው መርሃ ግብሮች ውስጥ አንዱ የኦንላይን መርሃ ግብር ይገኝበታል። ወሬ ላይ ለሐምድ ለረጅም ዓመታት በኦንላይን እያስተማረን በርካቶችን ጥሩ የሆነ የቁርአን ንባብ እንዲኖራቸው አስችለናል። አሁንም በርካቶችን እያስተማረን እንገኛለን። እነዚህ የምትመለከቷቸው ልዩ ስማርት የቁርአን ማስተማሪያ ክፍሎቻችን ናቸው። ከጠዋቱ 12 ሰዓት በኢትዮጵያ ሰዓት አቆጣጠር እስከ ሌሊቱ 6 ሰዓት የሚደርስ ልዩ የማስተማሪያ ወቅቶችም አሉን። በተመቻችሁ ሰዓትና በተመቻችሁ ክፍለ ጊዜ ከኛ ጋር መማር የምትፈልጉ ሁሉ በ0914042804 በቴሌግራም ወይንም በዋትሳፕ አሊያም በቀጥታ በመደወል ይመዝገቡ። አልሙኒር ቁርአን አካዳሚ